ዶላር በጥቁር ገበያ አዲስ ሪከርድ ዛሬ አስመዘገበም። እርስ ባሉበት ከተማ ዶላር ወይም ደግሞ ዩሮ ስንት እየተመነዘረ እንደሆነ በኮመንት ላይ ጻፉልን። እኛ ጋር ያለው መረጃ በአጭሩ አቀርብላቸዋለሁ። የኢትዮጵያ የውጭ ምንዛሬ ገበያ ከፍተኛ ጫና ውስጥ በገባበት በአሁኑ ወቅት አንድ የአሜሪካን ዶላር በጥቁር ገበያ ታይቶ በማይታወቅ ደረጃ አሻቅቧል። በአሜሪካ በሚገኙ አብዛኛዎቹ ግዛቶች አንድ ዶላር እስከ 181 ብር ከ5 ሳንቲም ዛሬ ሲመነዘር በጅቡቲ እና በዱባይ ገበያዎች ደግሞ እስከ 100 84 ብር ድረስ መድረሱን ሪፖርቶች አመልክቷል። ይህ የጥቁር ገበያ በብሔራዊ ባንክ ከመነዘርበት ይፋዊ የምንዛሪ መጠንም ርቋል። ይህም በኢኮኖሚ ላይ ከፍተኛ ጫና እያሳደረ ይገኛል። ለዶላር በዚህ ደረጃ መጨመር ዋነኛው ምክንያት በሀገር ውስጥ በህገወጥ መንገድ የተጧጧፈ ያለው የወርቅ ገበያ መሆኑን የተለያዩ የዘሐበሻ የምርመራ ዘገባዎች አጋልጠዋል። በዚህ ሰፊ የህገ ወጥ የወርቅ ንግድ ሰንሰለት ውስጥ የመንግስት ማስታትን ጨምሮ የቻይና እና የካናዳ ባለሀብቶች ሳይቀሩ እንደሚገኙበት የተገለጸ ሲሆን እነዚህ አካላት በህገ ወጥ መንገድ ያገኙትን የኢትዮጵያ ብር ወደ ውጭ ምንዛሪ ለመቀየርና ለማሸሽ የጥቁር ገበያን በመጠቀም ከፍተኛ ግዢ ስለሚፈጽሙ የዶላር ፍላጎት እንዲጨምር ዋናው ምክንያት እንዳደረገው ተነግሯል። ይህ የጥቁር ገበያ ቀውስ በተከሰተበት ወቅት የኢትዮጵያ ብሔራዊ ባንክ በበኩሉ መደበኛውን ገበያ አረጋጋለሁ በሚል እቅዱን ይፋ

ባንኩ ዛሬ ባወጣው መግለጫ ለ2018 በጀት አመት፣ ሶስተኛ ሩብ አመት ማለትም ከጥር እስከ መጋቢት ለሚያካሄደው የውጭ ምንዛሪ ጨረታ በድምሩ 420 ሚሊዮን ዶላር መመደቡን አስታውቋል። ከዚህ በተጨማሪም በተያዘው ህዳር ወርና በሚቀጥሉት ታህሳስ ወር የሁለተኛው ሩብ አመት ቀሪ ጊዜ ማለት ነው ለሚካሄድ የውጭ ምንዛሪ ጨረታ 100 ሚሊዮን ዶላር መመደቡን ገልጿል። የባንኩ መግለጫ እንዳመለከተው ይህ እርምጃ በውጭ ምንዛሪ ገበያ ውስጥ ግልጽና ተገማች አሰራርን ለማጠናከር ያለመ ሲሆን ጨረታው በየ ሁለት ሳምንቱ ይካሄዳል። ተንታኞች እንደሚሉት በጥቁር ገበያና በይፋዊ ገበያ መካከል ያለው ሰፊ ልዩነት ካልጠበበና በህገወጥ የወርቅ ንግድ የሚንቀሳቀሰው ግዙፍ የገንዘብ ዝውውር እስካልቆመ ድረስ ባንኩ በጨረታ የሚያቀርበው ውስን የዶላር መጠን በጥቁር ገበያው ላይ ትርጉም ያለው ተጽዕኖ መፍጠር ሊከብዶ ይችላል የሚል ስጋታቸውን ይገልጻሉ።